ወይም ደግሞ ወደ ስድስት ነጥብ አራት ላይኮችን ባሉት የዶት ስትሪም አማራጮቻችን ልተከታተሉ ትችላላችሁ። ከጨዋታ ውጭ ከጨዋታ ውጭ አንስቷል። ረዳስ ዳኛ ፋሲካ የኋላሸት ከጨዋታ ውጭ አሉ። ተቀይሮ የገባው አበል ግብ አስቆጥሮ ነበረ። ኳሱ በሚሻገርበት ሰዓት ኢንተርናሽናል ዳኛ ረዳስ ዳኛ ፋሲካ የሃላሸት። ምልክታቸውን አንስተዋል። ከጨዋታ ውጪ ነው አይደለም የሚለው ኳስ አሻማ። ኳሱን ማን የነካው የሚለው ነው ትልቁ ጥያቄ። በተለያዩ አንግሎች አቤልም አልነኩትም። አሁን እንደምንመለከተው በረኛውም በረኛው አልተሸፈነም በረኛውም አልተሸነፈም ቶሚ ካራ። ስለዚህ አስቆጥሮ የነበረው ያው በረዳዳኛ ውሳኔ፣ ሜዳ ውስጥ የነበሩ ተጫዋቾች ደሰኛ አይደሉም። ግን እውነቱን በተለያዩ አንግሎች መመልከት ያስፈልጋል። አረ በአንደኛው አንግል ብቻ አሁን በዓለም አቀፍ እግር ኳስ ላይ በጣም የዘመነ ነው። በተለያዩ አንግሎች እየወሰኑ ነው። እንግዲህ የቪአር ዳኞችም ውሳኔዎችን እያስተላለፉ የሚገኙት ዳኝነት፣ በምስል ዳኝነት፣ በቴክኖሎጂ ታግዞም ጭምር እንግዲህ ፍትሐዊነት የለውም እንቅስቃሴ ነሳሉቀን አዲሱ የቅጣት ምቱን አሻማ እሱ በሚያሻማበት እንቅስቃሴ ውስጥ ምናልባት ለውሳኔ በጣም አዳጋች ነው። አስናቀ ምንም አይነት የጨዋታ ውጪ አልነበረም ኳሱ አልተነካም። በቀጥታ መረብ ላይ ነው ያረፈው። ወዛጋቢ ውሳኔ ሊሆን ይችላል። የረዳ ኳሱ የትኛውም የወላይ ታሪቻ ተጫዋች አለከው በቀጥታ ሙሉ ቀን አዲሶ የመታው እንቅስቃሴ ነው። ነገር ግን ምናልባት አስናቀ መለስተኛ ጭንቅላት ንክክ ያለው ግን ከጨዋታው ውጪ ነው ብሎ ለማንሳት ግን የሚያዳግት ነው።